እና ከ26 ዓመት በፊት የልቡ ሕመም በቫልቭ ነው የሚተነፍሰው ወይም ልቡ የሚሰራው። ስለዚህ መኖር በዚህ አይነት ሁኔታ ግን ሲኖር እግዚአብሔር እድሜ ጨምሮለት 26 ዓመት ኖር ያለው። ከዛ ቫልቭ አገልግሎት መስጠት አቆመ ነው ሚለው። እና ነገሮች ሁሉ ተበለሻሹ። በአርቲፊሻል ነገር መኖር ሲጀመር ያው ተጓዳኝ የሆኑ ችግሮች አብረው ይመጣሉ። እና ከፍተኛ ችግሮች መጡ። የመኖር እድሌ የመነመነ ሆነ ነው የሚለው ራሱ ሲናገር። ስለዚህ በዚህ ቫልቭ ከባለቤቴ ጋር ሆነን ሁለት ልጆች ወልጄ ለመኖር በቅቼ ነበረ። ነገር ግን መጨረሻ ላይ ሁለንተናዬ በህመም ተያዘ። ይሄ የሆነው ታኅሳስ 25 ቀን 2017 ነው። በድንገት ቫልቭ ስራውን አቆመ። ወደ ሆስፒታል ሄድኩኝ። በዚያ በደረስን ጊዜ ሐኪሞች የልብ ቀዶ ጥገና እንደሚያስፈልገው ሆኖም የልቤ ጉዳት ከፍተኛ ከመሆኑ የተነሳ ማለትም አይምሮዬን፣ ጉልበቴን፣ ኩላሊቴን ሁሉ ስለጎዳ ሁለት ፐርሰንት ነው እድል ተባልኩኝ። ስለዚህ ይህንን ነገር ሰርጀሪ ማድረግ አደጋ አለው ሪስክ ውሰዱ ተባሉ። ቤተሰቦቼ መድኃኔዓለምን ነግረ ነው እንመለሳለን ብለው መጡ። እዚህ መጥተው ስለተስለው መድኃኔዓለምን ተማጽነው ተመልሶ ሄደው ፈርሙ። ከዛም በኋላ ህክምና ከተደረገለት በኋላ ቀዶ ጥገናው ተጠናቆ ኩላሊቱ ከፍተኛ ጉዳት ላይ ደረሰበት። እንደገና ዲያሊሲስ ያስፈልጋል ተባለ። ሐኪሞቹ በልዩ ርብርብ እንደገና ኩላሊቱ እንደነበረ ተመለሰ። ልቡን በጥሩ ሁኔታ ላይ ነው ያለው አሁን። ጥቃቅን ነገሮች ነው የሚቀሩኝ፣ ሁሉ ነገሩን ድኛለሁ። ትልልቁ በሽታ ተነቅሎልኛል። ቆሜ መሄድ ጀምሬአለሁ። በመጽሐፍ የሚነገር በገድልና ድርሳናት የሚነገሩትን በእኔ ሕይወት በዓይኔ አይቻለሁኝ። እናንተም በእኔ ውስጥ ሆናችሁ ይሁልኝ፣ ይህንን ታቦት አመስግኑልኝ ብሎናል። እግዚአብሔር ይስጠለን። ሌላው እንግዲህ ከዛሬ ሰባት ዓመት በፊት ልጅ ስጠን ብለን ለመድኃኔዓለም ተሳልኩኝ። ስለቴ የጋብቻ ቀለበቴን 21 ካራት ወርቅ ነበር። ከዛሬ ሁለት ዓመት በፊት ባለቤቴ ኢትዮጵያ ውስጥ አርግዛ አራት ወር ሲሆነው ከኢትዮጵያ ውጭ ሄዳ ወንድ ልጅ ወለደች። በአንድ ዓመት ከስድስት ወር በዓይነ ሥጋ ከልጄ ከባለቤቴ ጋር ተገናኘን። ይኸው የጋብቻ ቀለበቴን ከማይተብክር ጋር አንጠልጥዬ ሰጥቻለሁ አለ። በእውነት እናንተን የሰማችሁ እግዚአብሔር ይስማችሁ በሉላቸው። ሌላው እዚህ ጋር የማይታለፉ ምስክርነቶች ስለሆኑ ለመናገር ነው እና ይሄ ወረቀት በእውነት ይቅርታ ይደረግልኝ። ራዲዮሎጂ ታዞለት ውጤቱ እዚህ ላይ ተጽፏል፣ ጥሩ ያልሆነ ውጤት ነገር ግን ለመድኃኔዓለም ተስላ ጸዳለማርያም ትባላለች ባለቤቴን ማረለኝ በላለምና ለሞት የተጻፈውን ደብዳቤ መድኃኔዓለም ወደ ህይወት ቀይሮላታል። እግዚአብሔር ይስጥልን። ልመናዬን ሰምቶ መድኃኔዓለም ልጄን አድኖልኛል። አድንልኝ ልጄን ብዬ ለመንኳት። የመጨረሻ ደረጃ ላይ ደርሷል። ይሄም ሁሉ ነገር ያለቀለት ልጅ ነበር። ድኖልኛል። ስለቴን አስገብቻለሁ። አመስግኖልኝ ብለዋል።